ሻሸመኔ ማቅ ለብሳለች። መልካሙን ስራ ሲሰሩ ለመንፈሳዊ ህይወት ሲተጉ የነበሩ ሀያ ወንድም እህቶቻችን ህይወታቸው ማለፉ ይታወቃል። ከዚሁ ጉዳይ ጋር በተያያዘ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አቡነ ሄኖክ የሀዘን መግለጫን አስተላልፈዋል። ቪዲዮን ተመልከቱትና የተፈጠረውን ነገር ትንሽ ነገር ላችሁ ቪዲዮውን የሰራው ነው። ወጣቶቹ ቤተ ክርስቲያኒቱን ለምን አቃጠሉ? በአብይ ጾም ውስጥ ካሉት ሳምንታት መካከል አራተኛው እሁድ መጻጉ ይባላል። መጻጉ የተባለበት ምክንያትም በዚሁ ሰንበት ከዋዜማው ጀምሮ የሚዘመረው ጾመ ድጓ ድውያን መፈወሱን፣ እውራንን ማብራቱን የሚያወሳ በመሆኑ ነው። 38 ዓመት የታመመውን መጻጉን ኢየሱስ አዳነው። እንዲሁም ልጁ የታመመበት የመቶ አለቃው ጌታዬ፣ በቃል እዘዝ ልጄ ይድናል፣ በቤቴ ጣሪያ ስር አንተ ልትገባ አይገባም አለው። ጌታ በሚያልፍበት መንገድ አንድ ውር እፈውሰኝ ብሎ ጮሆ የሚመሩትን ሰዎች ዝም በላሉት። እውሩ ግን እምቢ ብሎ የዳዊት ልጅ ጌታ ሆይ ይቅር በለኝ እርዳኝ እያለ ጮቱን ቀጠለም። በሰንበት ኢየሱስ መጻጉን ተነስ አልጋን ተሸከም ባለው ጊዜም ቀኑ ሰንበት ነበረም። መጻጉም አልጋውን ተሸክሞ ወደ ቤቱ ገባም። የእግዚአብሔር ልጅ በሰንበት ፈውሷልና፣ በሰንበት ድውያን ፈውስ፣ እውራንም አይኖቻቸው በራ እያለ 38 ዓመት በአልጋው ቁራኛ በደዌ ዳኛ ተይዞም ሲማቅቅ የኖረውን መጻጉንና ሌሎችን በልዩ ልዩ ደዌም የተያዙትን ህሙማንን መፈወሱን በጠቅላላው ለምጽ ማንጻቱን፣ እውር ማብራቱን፣ አንካሶችን ማቅናቱን፣ ልምሾችን ማዳኑን፣ አጋንንትን ማውጣቱን ወዘተ እያጠቃቀስንና እያነሳን ስለሚዘመር ዕለቱንና ሳምንቱን መጻጉ ተብሏል። ስለዚህ የሚሰንበት የህሙማን ፈውስ መታሰቢያ ያለት ነውና መጻጉ ተብሏል። በእነዚህ ሁሉ ታሪኮች የመጻጉንና የሌሎችን ህሙማን ሁሉ ደህንነት ታሪክ እንረዳለን። የሰንበቱም ስያሜ ልብ ወለድ አጠራር ሳይሆን የቅዱሳን መጽሐፍትን ሚስጥርና የጾመ ድጓውን ተከትሎ የተሰየመ መሆኑንም እንገነዘባለን። ለዚህም ነው በቅዳሴያችን ያንን ተስፋ ያልነበረውን በሽተኛ ከደዌ ስጋ ፈውሶ ህይወትንም የሰጠው አምላክ እኛንም በውስጥ በአፍ ካለንበት ደዌ ስጋና ደዌ ነፍስ እንዲፈውሰን ቁስለ ኃጢአታችንንም እንዲያደርቅልን በሕይወትና በጤና እንዲጠብቀን የእርሱ የጌታ ቅዱስ ፍቃድ ይሁንልን ብለን የምንጸልየው። ሰላም! የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንደምናላችሁ። በያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም ሊሆን ላችሁ እንመኛለን። ዛሬም በአዳዲስ ቪዲዮዎች በአዳዲስ ጉዳዮች እና መረጃዎች እንዲሁም ደግሞ እረፍትን በሚሰጥ በአባቶቻችን ትምህርት ዳግም ተገናኝተናል። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ምክንያቱም ብዙ የምንመለከታቸው ብዙ የምታተርፉባቸው ነገሮችንና ቪዲዎችን ስለያዘን ማለት ነው። ከኛ ጋር አብራችሁ ስትቆዩ ታዲያ ይህንን ቪዲዮ ላይክ በማድረግ እንድትጀምሩ በርካቶች ጋር እንዲዳረስልን እንድታገዙን በዚሁ መልእክታችን እናስተላልፋለን። ከዛም በተጨማሪም በምትመለከቷቸው ቪዲዮዎች ዙሪያ ሁሉ ሀሳባችሁን በሀሳብ መስጫ ሳጥን ላይ እንድታስቀምጡልን እንዲሁም ጋብዛችኋለን። በቀዳሚነት ወደምንመለከተው ቪዲዮችን እንለፍ። ይህም ከመጻጉ ጋር በተያያዘ ከአራተኛ ዊቱ ሳምንት ጋር በተያያዘ የምናገኘው ትምህርት ይኖራል። እሱን እንመልከት። ዛሬ የአብይ ጾም አራተኛ ውድ ላይ ነው ያለ ነው። መጻጉ ስለ መጻጉ ዮሐንስ ወንጌል ምዕራፍ አምስት ከቁጥር አንድ ጀምሮ ያለውን ታሪኩን ለማንበብ ሞክሩ። ጠቅለል ባለ መልኩ ግን ታሪኩ ምንድን ነው? እንደው አንድ ሸባ ነበረ፣ የአልጋ ቁራኛ ለ38 ዓመት የአልባ አልጋ ላይ የተኛ እና ከዚህ ህመሙ ለመፈወስ ወደ መጠመቂያው እንኳን ገብቶ እንደው ድህነትን እንዳይሞክር ሰው የለውም ብቻውን የሆነ ሰው ነው። እና ጌታችን እንዲህ ያለውን ሰው አየው። ጌታችን ኢየሱስ ይህንን ሰው አየውና ልትድን ትወዳለህ አለው እና መዳን ይወዳል መጻጓን መዳን ይፈልጋል። ግን ሰው እኮ የለኝም አለ። ወደዛ የሚያደርሰኝ ምን የለኝም፣ ሰው የለኝም ሰው የለውም እና ሰው ለሌለው ለዛ ለመጻጉዕ ጌታ ግን ደረሰለት እና ተነስ አልጋን ተሸክመ ሂድ አለው። የዛ ሁሉ ዓመት ኢማጅን በእንደዚህ አይነት ህመም ተወጥሮ ታጥሮ ተይዞ የነበረውን ሰው ጌታችን ኢየሱስ ተነስ አልጋን ተሸክመ ሂድ አለው። ምን የሌለውን ሰው የሌለውን። ጋይስ ሰው የለኝም የምንል በጣም ብዙ ሰዎች ልንኖር እንችላለን፣ ማለት በህይወታችን ውስጥ በተለያየ ጉዳይ እና ሰው የለኝም የምንል ሰዎች ጌታ ግን እንዳለን፣ በጣም እንደው ተስፋ እንድናደርግ የሚያደርገን ነገር ነው። ለምሳሌ በኃጢአት ውስጥ የሚመላለስ ሰው ካለ የኃጢአት ልምምድ ውስጥ በኃጢአት ምልልስ ውስጥ ምናምን የቆይ የሚቆይ አይነት ሰው ካለ አይ በቃ እኔ አቅም የለኝም ከእንደነዚህ አይነት ነገሮች ውስጥ ልወጣ አልችልም ብሎ ተስፋ እንዳይቆርጥ። አዎ አቅም ላይኖርህ ላይኖርሽ ይችላል። ጌታ ግን አለ። አቅም የለኝም ሰው የለኝም አርሊያ ነው መጽፉ ግን ጌታ ኖረ ልክ እንደዚህ ሁሉ አቅም የለንም ከዚህ መውጣት አንችልም የምንል ሰዎች ጌታ ግን አለን። ስለዛ ጌታ እንደዚህ በቃ ውድቅ ካልንበት ቦታ አንስቶ ተነስ፣ በጽድቅ በህይወት ተመላለስ ተብሎ ደግሞ ሊረዳ ሊያነሳን ከወደቅንበት ሊያነሳን የሚችል ነው። ስለዚህ በጌታ ተስፋ እንቁረጥ፣ በጌታ ተስፋ እናድርግ። ሁሌም ከእኛ የሚያስፈልገው ልክ መጻጉዕ መዳንን እንደወደደ እኛ መዳንን እንውደድ። ጌታ ግን ደግሞ ብድግ ብለን ደግሞ በህይወት በጽድቅ በቅድስና እንድንመላለስ ያደርገናል። ነው ይቆየን መልካም ጌታ ቀን መጻጉ ወይም ደግሞ አራተኛው ሳምንት የአብይ ጾም ሲመጣ ሁልጊዜ ወደ አይምሮ የሚመጣ አንድ የዲያቆን ሄኖክ ኃይሌ ጽሁፍና ትምህርት ወይም መልእክት አለ። እሱን እስኪ ላጋራችሁ በብዙ ታተርፉበታላችሁ ብዬ ማስባለሁኝ። ተራ የማይደርሰው ተጠማቂ ይላል ዲያቆን ሄኖክ ኃይሌ በጽሁፉ ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንደዚሁ እንደነበረ አውቆ ልትድን ትወዳለህን አለው። ሰውየውም ጌታ ሆይ፣ ውሃ በተናወጠ ጊዜም በመጠመቂያዊቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ይህንን ጥያቄና መልስ ሳይ በሽተኛው ማናገር ያምረኝና እንዲበል ያሰኘኛል። አንተ በሽተኛ፣ ግድ የለህም። የተጠየከውን መልስ እመነኝ ጠያቂ፣ ተራ ጠያቂም አይደለም። የሚጠይቅህ ሲያደርቁ እንደኖሩት አሰልቺ ጠያቂዎችም አይደለም። ጥያቄውም የሌሎችን ሰዎች አይነት ጥያቄም አይደለም። ከፊት የቆመው የመጠመቂያው ውሃ ብቻም ሳይሆን በዓለም የሞላውን ውሃ የፈጠረው ነው። ወደ መጠመቂያው የሚያኖረኝ ሰው የለኝ አልክ። የተጠየቀውን መልስ እንጂ ወደ መጠመቂያው መግባት ትወዳለህን ብሎ ማን ጠየቀ? ተው እንጂ፣ የጠየቀ ማን እንደሆነ ባታውቅ እንኳን ጥያቄውን በደንብ ስማ ሲል ዲያቆን ኖካይሌ ትምህርቱን፣ ጽሑፉን ይቀጥላል ሰው የለኝም አትበል። ስለመጠመቂያ ወረፋም አትንገረው። ስንት ሰው ቀድሞ እንደዳነም አትቁጠርለት። የጠየቀህ ግልጽ ጥያቄ ነው፣ ልትድን ትወዳለህንም። እግዚአብሔር ፊት ስለ ችግር ክብደት ለምን ታወራለህ? ምን እንደሌለህማ እርሱ ያውቃል። አዎ እድን ዘንድ በለው። ችግርን ትተህ የምትፈልገውን ንገረኝ። የችግር መወሳሰብ ስር መስደድ ለእርሱ የሚከብድ አይደለምና፣ መዳን እንደምትሻ ብቻም በእምነት ንገረው የሚል ተግሳጽ በበሽተኛው በኩል ወደኛ ደረሰም። መጻጉ በሽተኛው ቤተሳይዳ ከመጣ 38 ዓመት ሆነው። ዳዊትና ሰለሞን 40 40 ዓመት ነግሰው እንኳን ብዙ የምሬት ቅኔ ተቀኝተዋል። ይህ ሰው አልጋ ላይ ሆኖም አርባ ዓመት ሊሞላው ሲል ምንኛ ተንገሽግሾ ይሆን? ልብ በሉ። ጌታችን በቤተልሔም ሲወለድ ይህ በሽተኛ በአልጋው ላይ ነበር። እረኞች ከብዙ መላእክት ጋር ሲዘምሩ እርሱ የአንድን መላእክት መውረድና የውሃውን መናወጥ እየጠበቀ ስድስተኛ ዓመት ደፍኖም ነበር ጌታችን የ32 ዓመት ዕድሜ ሳለ ደርሶ ወደ መጠመቂያው ስፍራ ሲመጣም ይህ ሰው አልጋው ላይ ነው። መጠመቂያዋን 38 ዓመት በተስፋ ሲጠብቅ ቆይቶ ሳይጠመቅባት ቀረም። ጌታዊ የማይደርሰኝን ወረፋ ከመጠበቅ አድነኝ እንድፈወስበት ባልፈቀድክበት ስፍራ እድሜን እንዳልጨርስ ጠብቀኝ። ወደ አዲስ ኪዳኗ ቤተሳይዳ ወደ ቤተክርስቲያን ከመጣው ብዙ ዘመን አስቆጠርኩኝ። ግን እስካሁን ድረስ ከኃጢአት አልጋ ላይ አልወረድኩኝም። መነሳት እፈልጋለሁ ግን አቃተኝ። ልቤ እንጂ እግሬ ጸንቶ መቆም አልቻለም። ፈረቃ የሌለብህን የህይወት ውሃን ሊጠጡም ሲመጡ በአይኔ እየተቀበልኩኝ፣ ብዙዎች ጠጥተውም ሲሄዱ በአይኔ እየሸኘውኝ አልገይ ላይ እኔ እንደተኛሁኝ ስንቱ ቀድሞኝ እንደዳነ ባየህልኝ። ከኔ በኋላ መተውስ ከኔ በፊት ስንቶቹ ዳኑ። ስንቱ ከኃጢአት አልጋ በንሳ ተነስቶ የአንተን ስጋና ደም ተቀብሎ ተፈወሰም። የቤተ ሳይዳው ሐኪም ሆይ ወደ አንጋፋው በሽተኛ፣ ወደ ጽኑ ህመምተኛ፣ ወደ እኔ የምትመጣው መቼ ይሆን? ያን ህመምተኛ ብዙ ዘመን እንዲሁ እንደነበረ አውቃለሁ። ያናገርከው ሆይ እኔን የምታናግረኝ መቼ ይሆን? እኔስ ብዙ ዘመን እንደሆነኝ አታውቁም። ምንም ሰው የለኝም፣ ልብ የለኝም፣ ኃይል የለኝም፣ አቅም የለኝም ብዬ ብሶቴን የምነግርህ መቼ ይሆን? ኢየሱስ ተነስና አልጋን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደም። ይህንንም በዮሐንስ ወንጌል ምዕራፍ 5 ከቁጥር 8 እስከ ቁጥር 9 ላይ ተጽፎ እናገኛለን። አንተ ተነስ ብለኸው የማይነሳ ማን ነው? እንኳንስ ከአልጋ ከመቃብርም ተነስ ያልከው ይነሳ የለምን? ግዴለም እኔን ተነስ በለኝ ተነስ ኃይልን ልበስ ያልከኝ እንደሆነ እንኳንስ ሸክሜም ቀሊል ነው ያልከው አንተም ያዘዝከኝ የራሴው ሸክም ቀርቶ የወንድሜም ሸክም ተሸክሜ የአንተን ሕግ ፈጽሜ ያለው። ወዲያውም ሰውየውም ዳነ አልጋውንም ተሸክሞ ሄደም። ከዚያ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚበስ እንዳይደርስብህ ወደፊት ኃጢአት አትስራም አለው ይላል። በሽተኛው ድኖ አልጋውን ተሸክሞ እንደሄደ ሳነብ አንድ ነገር ልቤን አስጨነቀውም። ይህ ሰውዬ 38 ዓመት ሙሉ የኖረው በቤተ ሳይዳ ነው። ክርስቶስ ድንገት ፈውሶ ሂድ ሲለው እሺ ብሎ ከዚያ መጠመቂያ ስፍራ ከወጣ በኋላ ወዴት ሄደም። የ38 ዓመት ህመምተኛ ሆይ እውነት ወዴት ሄድክ እያለ ዲያቆን ነው ኖካይል ይጠይቃል። ከመጠመቂያውም መውጣትህን ሰምታ ድንቅህም፣ ከዚያስ ወዴት ሄድክ? ዙሪያ ገባው አልተለወጠብህምን? ምን መንገድስ አልጠፋብህም? ምን ወደ ዘመዶች ቤት ሄድክ እንዳልል ሰው የለኝም ስትል ሰምቻለሁ። አልጋህንስ የታደረስካት መቼም ሰባብረህ እንደማትጥላት የታወቀ ነው። አልጋ ልታመመ ብቻም ሳይሆን ለጤነኛ ያስፈልጋልና አራት እግር እያላት ጥላ ያሌደችውን ዘመድህንም መቼም በክብር ማስቀመጥህ አይቀርም። ለማንኛውም እነዚህ ምዕራፎች ላይ ኢየሱስ ይህንን በሽተኛም ዳግም በመቅደስ አገኘውም ይላል። ከመጠመቂያው ቦታ አድኖ ያስነሳው ሰው በመቅደስ ቆሞ አገኘውም። ይህ በሽተኛም እግሩ ሲጸናለት የሄደው ወደ ፈጣሪው ደጅ መሆኑን ያስመሰግነዋል። ጌታ በመጠጥ ቤት ቢያገኘው ኖሮ ያዝንበት ነበረም። እግርን ያጸናውልህ ለዚህ ነው ወይ ብሎ ባዘነበት ነበረም። አሁን ግን ያዳነው ጌታ በመቅደስ አግኝቶት እነሆ ድነሃል፣ ከዚህ የሚበስ እንዳይደርስብህ ወደፊት ኃጢአት አትስራም አለው። ይህንን የምታደምጠው ወንድሜ ሆይ ክርስቶስ አንተንስ አላዳነህምን? እረ እኔ ሽባ ሆኜ አላውቅም፣ ማንም እኔን ከአልጋ አላስነሳኝም ትል እንደሆነም ። እመነኝ ክርስቶስ እንዳንተ ያዳነው የለም። እርሱ እኔና አንተን ተነሱ ብሎ ያስነሳን ከ38 ዓመታችን ሳይሆን ከዘላለም የሲውልናም ያ ኃጢያት አልጋ ነው። እኛን የፈወሰን አልጋችንን ተሸክሙን ሳይሆን እርሱ ራሱ እኛን ከነ አልጋችን ተሸክሙን ነው። ካላመንከኝ ነብዩ ኢሳያስን ጠይቀው። እርሱ ግን የብዙ ሰዎች ኃጢያት ተሸከመ ሲል ትሰማዋለህ። ትንቢተ ኢሳያስ ምዕራፍ 53 ከቁጥር 12 የኛ በደል ተሸክሞ ጀርባው ምን ያክል እንደቆሰለ ባየ፣ ይህንንስ ጀርባይን ታያለ የተባለው ሙሴ ብትጠይቀው ሳይሻል አይቀርም። ያዳነህ አምላክ አንተንስ የት ነው የሚያገኝህ? እንደዚህ ሰውዬ መቅደስ ያገኝ ይሆን? የትም ቢያገኘህ ግን ቃሉ አንድ ነው። እነሆ ድናሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራም። ከ38 ዓመት የአልጋ ቁራኛነት የሚበስ ምን ሊመጣ ነው ካልክ እርሱን ከማየት ይሰውረኝ ብትል ይሻላል ሲል ዲያቆኒ ኑካይሌ ይህንን ጽሑፍ ወይም ደግሞ ይህንን መልእክት አድርሶናል። ሁላችንም ራሳችንን እንድንጠይቅ ሁላችንም ራሳችንን እንድንመረምር የሚያደርገን መልእክትና ትምህርት ነው። ወደ ቤተሰቦቻችን ከዚህ ጋር በተያያዘ ከዚህ ጽሑፍ ጋር በተያያዘ አንድ የሊቀ ሊቃውንት ስማ ሆነ ትምህርትን ወይም ደግሞ ምክርን ላሳያችሁ ወደድኩኝ። እስኪ ቪዲዮ እንመልከት።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 ይህ ምንድን ነው? በመግቢያ እንግዲህ ሻሸመኔ ማቅ ለብሳለች ብዬ ያጋራችሁ ጠቆም ያደረግኳችሁ ነገር ነበረ። ያ ምንድን ነው እንግዲህ መጋቢት አምስት ቀን የአባታችን የአቡነ ገብረ መንፈስ ቅዱስን አመታዊ ክብረ በዓል ለማክበር ከሐዋሳና ከሻሸመኔ ወደ አርባ ምንጭ ዝጊቲ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን የሄዱ ምዕመናን እንግዲህ በመመለስ ላይ ሳሉ መጋቢት ስድስት ቀን እጅጉን ከፍተኛ የሆነ አደጋን አስተናግደዋል። የመኪና አደጋ ማለት ነው። ያንን ተመልክቶ እንግዲህ በርካቶች አዘናቸውን በርካቶች ልባዊ የሆነ የመጽናኛ መልእክታቸውን እያደረሱ ይገኛሉ። ምንድን ነው ጉዳዩ የሚለውን እስኪ በመረጃ ጥቂት ቪዲዮ እንመልከት። መልካሙን ስራ ሲሰሩ ለመንፈሳዊ ህይወት ሲተጉ የነበሩ ሀያ ወንድም እህቶቻችን ህይወታቸው ማለፉ ይታወቃል። ይህንን ተከትሎ ለሟች ቤተሰብ ወዳጅ ዘመዶች በሙሉ መጽናናት እንዲሆን እመኛለው። በተጨማሪነትም ደግሞ ለሟቾች ዘላለማዊ እረፍትን ፈጣሪ ይስጥልን። በዚሁ አጋጣሚ የተጎዱ ደግሞ በኦቶናና ክርስቲያን ሆስፒታል በህክምና ድጋፍ ላይ ይገኛሉና በዛ አካባቢ ያላችሁ ስለ ፍቅር ስትሉ የቻላችሁትን ሁሉ እንድታደርጉ በዚሁ አጋጣሚም እለምናችኋለሁ። ሌሎቻችን ከዚህ የምንማረው ብዙ ነገር አለ፣ በተለይ አሽከርካሪዎች ከተሽከርካሪ ጤንነት ጋር በተያያዘም የበለጠ ብዙ መስራት ይኖርባቸዋል። እንግዲህ ከዚህ አደጋ ይህ አደጋ ከመፈጠሩ በፊት ከአርቲስት ጆሲ ጋር እነኚህ ምህመን ቆይታ አድርገው ነበረ። ይህንንም እንግዲህ አርቲስቱ በእንደዚህ አይነት መልኩ ተናግሯል። እጅጉንም በርካቶችን ልብን የነካ ጉዳይም ሆኗል። እስኪ እንመልከት እሱንም ቪዲዮ። ትናንትና ከንቅስ ሲመለሱ የመኪና አደጋ የደረሰባቸው የሻሸመኔ ወጣቶች ከዛ በፊት ጆሲን አግኝተውት ነበር። ድምፃዊ ጆሲም እንዲህ ብሎ ነበር ስለነሱ። ወቅቱም የጾም እንደመሆኑ መጠን ጸበላችንን ልንጸብል ቆይታችንን ባደረግንበት ሁኔታ በንቅሱ ማግስት እንግዲህ እነኚህ እናት ጋር ቁርስ እየቀመስን ባለበት ሁኔታ በርካታ የሻሸመኔ ወጣቶች ስጦታና ለተደረገላቸው ነገር ስዕለት ሊሰጡ ገቡ። በዛ ቅስበት ነው እንግዲህ ትውውቃችን የሚጀምረው ከነሱ መሀል አንድ ሙሴ የተባለ ወጣት እንደ ይሄ ጆሴ አደለ እንዴ? አሁኑኑ ፎቶ እንነሳ ቪዲዮም እንቅረጽ፣ ሌላ ጊዜ አናገኘውም ይላሉ። ታዲያ እኔም በዛ ቅስበት ተነስቼ ከነሱ ጋር ቪዲዮም ተቀረጽኩኝ ፎቶም ተነሳሁ። እምነትና ጽናታቸው እጅግ የሚያስገርም ነው። ከዛ በኋላ የሚሆኑ አይታወቅም በማለት እንግዲህ አብረን ቁርስ እንብላ ብለን ቁርስ አንድ ላይ በላን። ከዛ በኋላ ጠዋት ሶስት ሰዓት ላይ ጉዞ ጀመሩ። ከሰዓት 11 ሰዓት ተኩል ላይ መኪናቸው ፍሬም በጥሶ ገደል ውስጥ እንደገባ ሰማው። 15 ምዕመናንም መሞታቸውን ሰማው። ለካ በዛ ሰዓት ጆሲን ስለማናገኘው ነው ፎቶ ቪዲዮ ንቅረጽ ያሉት ለካ ስንብት ነው። በዚህም እንግዲህ ልቤ እጅጉን ተሰብረዋል። እነኚህ ወጣቶች ከሻሸመኔ ድረስ አምስት ጊዜ ተመላልሰው ቤተክርስቲያኑን ተሳልመው ንሳ ገብተዋል። መስዋዕት መሆናቸው ሲገባኝ የጻድቃን እረፍት ነው አልኩኝ። እጅግ ልብ ይሰብራል። ለወዳጅ ዘመዶቻቸው ለቤተሰቦቻቸው መጽናናትን እመኛለሁ። ነብሲ ማ ወደ ቤተሰቦቻችን እንግዲህ በሻሸመኔ እና በሐዋሳ በደረሰው አደጋ በደረሰው የመኪና አደጋ ምክንያት ህይወታቸው ያለፉ ኦርቶዶክሳውያን መኖራቸውን ተከትሎ እንግዲህ አጠቃላይ ግን አደጋውን ተከትሎ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አቡነ ሄኖክ ያስተላለፉት መልእክት ያስተላለፉት መግለጫ አለ፣ እሱን የማስደምጣችሁ ይሆናል። አባታችን በመግለጫቸው ወይም ደግሞ በመልእክታቸውም መጋቢት ሰባት ቀን 2017 ዓ ም ነበረ መግለጫውን ያወጡት። እንዲህም ይላሉ። ብፁዕ አባታችን አቡነ ሂኖክ በሁለታ ዞን በምዕመናን ላይ በደረሰው የመኪና አደጋ ሀዘናቸውን ገልጸዋል። ታምነናል ይልቁንም ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል፣ በማለት በየማጽናኛ ቃላቸውንም የጀመሩት የአዲስ አበባ ሀገረ ስብከት ሊቀጳጳስ እና የተዋህዶ ሚዲያ ማዕከል የበላይ ጠባቂ ብፁዕ አቡነ ሄኖክ በትላንትና ዕለት ማለትም መጋቢት ስድስት ቀን 2017 ዓመተ ምህረት ከዝጊት የአቡነ ገብረ መንፈስ ቅዱስ የጻድቁን አመታዊ ክብረ በዓል አክብረው ወደ ሻሸመኔ ከተማ ሲመለሱ በነበሩ ልጆቻችን ላይ በወላይታ ዞን የደረሰውን ድንገተኛ የመኪና አደጋ የሰማነው በአሳዛኝ ሁኔታ ነው። እነዚህ ልጆቻችን የመጠራታቸው ነገር ለቤተሰቦቻቸው ሆነ ለሚሰማው ሁሉ ልብን የሚሰብር ቢሆንም በበጎ ተግባር ላይ ሆነው ወደ ቤተ እግዚአብሔር በማቅናትና ክርስቲያናዊ ግዴታቸውን ሲወጡ ቆይተው የተጠሩ በመሆናቸው አምላካቸውንና አባታቸው ጉስቁልና በሌለበት እቅፉ የሚቀበላቸው መሆኑን በመረዳት ስለ ሁሉም ነገር እግዚአብሔርን ልናመሰግነው ይገባናል ብለዋል። አክለውም በአደጋው ወደ ዘላለማዊ ቤታቸው የተጠሩ ልጆቻችን ቤተሰቦቻቸውና ምእመናን እግዚአብሔርን መጽናናቱን እንዲያድልልን፣ በልዩ ልዩ ጉዳት በሕክምና የሚገኙትንም ፈጥኖ ይፈውሳቸው ዘንድም ጸሎታችን ነው በማለት ሀዘናቸውን ገልጸዋል። ከዛ በተጨማሪ ግን አንድ ቪዲዮ ተመልከትኩኝ ማህበራዊ ሚዲያ ላይ በደንብ ሲንቀሳቀስ ነበረ ምንድነው ብዬ መንግድ ተመልክቼዋለሁ ወጣቶቹ ቤተክርስቲያኒቱን ሲያቃጥሉ የሚያሳየ ቪዲዮ ነው ምንድነው ጉዳዩ እንመልከተው ቪዲዮን ተመልከቱትና የተፈጠረውን ነገር ትንሽ ነገር ላቸዋል ቪዲዮን ስታዩ የደነገጣችሁ ሰዎች እንደምኖሩ እርግጠኛ ነኝ ምክንያቱም የተቃጠለው ቤተክርስቲያን ስለመሰላችሁ ይህን ነገር ያደረጉት ደግሞ ጀግና የሆኑ ኦርቶዶክሳዊ ናቸው። እነሱ ደግሞ የሚገኙት የት ነው? የአሶሳ ልጆች ናቸው። ይሄ ነገር የተቃጠለበት ሰው በቪዲዮ ላይ የምታዩት ሰው አጥማቂ ነኝ ብሎ የራሱን ቤተክርስቲያን የሚመስል ነገር ሰርቶ የጥምቀት ቦታ አዘጋጅቶ በአጠቃላይ እንደ ቤተክርስቲያን አይነት ነገርን ኮፒ አድርጎ እየተንቀሳቀሰ መምናኑን ገንዘባቸውን እየበላቸው ከቤተክርስቲያን ውስጥም እያወጣቸው የነበረውን ሰው ከሀገረ ስብከቱ ጋር በመነጋገር ሄደው እንግዲህ ቤተክርስቲያን ብሎ የሰራውን ነገር አቃጥለውበታል። ጸበል ቦታ ብሎ ሲያጭበረብር የነበረውንም ቦታ ሁሉ አፈራርሰውበታል። ይሄን ያደረጉት ነገር የሰውን እምነት እየተጋፉ አይደለም፣ ሰውየው በቤተክርስቲያን ውስጥ ሆኖ ስላጭበረበረ ነው። ከዛ ውጪ ግን ወጥቶ የፈለገውን ማድረግ ይችላል፣ ግን በቤተክርስቲያን ውስጥ እንዲህ አይነት ነገር ማድረግ አይችልም ብለው ይሄን ውሳኔ ወስኗል። እነዚህ ልጆች አለማመስገን ንፉግነት ነው። ጀግና ኦርቶዶክሳዊ ማለት እንዲ ነው። ኦርቶዶክሳዊ ሲኮን ልክ እንደ ልጆቹ ይኮናል። የመጣው ሁሉ አይጭንብንም። እየተፈጠረ ያለው ነገር እገሌ የሚባለው ሰባኪ እገሌ የሚባለው አጥማቂ ሲመጣ ከቤተ ክርስቲያን አንጻር ያዩና ከቤተ ክርስቲያን ለመብለጥ ራሱ ለመመለክ አዲስ ስርዓት ለመፍጠር ሲሞክር ኦርቶዶክስ የሆኑ ንቁ የሆነ ልክ እንደ ኦርቶዶክሲያን እርምጃ ይወስዳል። ስለዚህ እነዚህ ሰዎች መዘኑት ከቤተ ክርስቲያን አንጻር ሲያዩት ትክክል አይደለም። ሊመለስም አልቻለም፣ ሊወጣም አልቻለም። በቤተ ክርስቲያን ውስጥ ሆኖ ማጭበርበር ነው አሳቡ። ያኔ ከሀገረ ስብከቱ ጋር ሆነው እርምጃ ወሰዱበት ማለት ነው። ኦርቶዶክሲያዊ ማለት እንዲህ ነው። ነገሮች መርምሮና አጣርቶ የሚሄድ እንጂ በስሜት የሚገፋ ወይም ደግሞ በስሜት የሚነዳ አይደለም። አንድ ቀን እግዚአብሔር እንደ አሶሳ ኦርቶዶክሳያን አይነት ልጆችን አስነስቶ በየቤተ ክርስቲያን ውስጥና በአንዳንድ ቦታ ላይ የሐሰት አጥማቂ ሆነው የሐሰት ባህታውያን ሆነው ሕዝበ ክርስቲያኑ እየመዘበሩ እንፈውሳለን እያሉ እያጭበረበሩ አውደ ምረቱን እንዲሁ የአጋንንት መናሃር ያደረጉትን ሰዎች ጠራርጎ እንደሚያስወጣልን ሙሉ እምነት አለ። ያ ቀን እስከሚመጣ እንናፍቃለን። ለማንኛውም እነዚህ የአሶሳ ኦርቶዶክሳያን ወንድሞቻችንን የምትችሉት ቃላት በኮመንት ገብታችሁ አመስግኑልኝ፣ ጀግና ስለሆኑ ማለት ነው። የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንግዲህ በዛሬው መረጃችን በዛሬው ቆይታችን በብዙ እንዳተረፋችሁበት በብዙ አዳዲስ ነገሮች እንዳተረፋችሁበት ተስፋ እናደርጋለን። በሌሎች በአዳዲስ ጉዳዮች፣ በአዳዲስ መረጃዎች እና በአባቶቻችን ለነፍሳችን እረፍትን በሚሰጡን ትምህርቶችና መልእክቶች ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድን። ይቆያል።